ሰላም ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ብዙ ሰዎች እንዲደርስ ቪዲዮን ላይክ በማድረግ ጀምሩ ትላለሁ። በዛሬው እለት ስም የተለያዩ መረጃዎችን ከተለያዩ ምንጮች ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ማንቸስተር ዩናይትድ ብራዚላዊውን የክንፍ መስመር ተጫዋች አንቶኒን በክረምቱ የዝውውር መስኮት ለመሸጥ ወስኗል። በተለይም ሪያል ቤቲሶች ወደ ዩሮፓ ሊግ ማለፍ የሚችሉ ከሆነ ተጫዋቹ በስፔን እንዲቆይ ያደርገዋል። ዩናይትዶች ታዲያ 42 ሚሊዮን ፓውንድ ከተጫዋቹ የሚፈልጉ ገንዘብ ነው። እንግዲህ ሪያል ቤቲሶች ተጫዋቹ እያሳየ ካለው ብቃት አንጻር ይገባዋል የሚባል ነገር ነው። በዛሬ ሁለት የሚወጣው መረጃ እንደሚጠቁ ደግሞ ከሆነ ጎበና አሞሪም በሪያል ቤት በሚገኝ እንደ ተጫዋች እንቅስቃሴ እንደተማረኩ ነው። እንግዲህ ስሙ ጄሰስ ሮድሪጌዝ ይባላል። ተጫዋቹም እንግዲህ በዩናይትድ የሚፈለገው ተጫዋች ሆኗል። እንደ ኤልናሽናል ዘገባ ከሆነ ይህ የ19 ዓመት የክንፍ መስመር ተጫዋች የውሉ አንድ አካል አድርገው ለማቅረብ እንደተዘጋጁ ነው እንግዲህ እየተገለጸ የሚገኘው እስካሁን ቢሆን ለሪያል ቤተሰቦች ጥያቄ የሆነው ይህንን ተጫዋች ይለኩታል ወይ የሚለው ነገር ነው። ማንቸስተር ዩናይትዶች እንደ ሀሳብ ያቀረቡት እንግዲህ ከአንቶኒ ዝውውር ጥሩ የሆነ ገንዘብ ወደ 42.8 ሚሊዮን ፓውንድ ማግኘት ወይም ደግሞ ሁለተኛው አማራጫቸው ጄሰስ ሮድሪጌዝ የሚባለውን ተጫዋች የዝውውሩ አካል ለማድረግ ወይም ደግሞ ስዋፕ ዲል የሚባላል ና የዝውውሩ አካል ለማድረግ ነው እንግዲህ እየተገለጸ የሚገኘው ሌላኛው መረጃችን፣ እንግዲህ ማንቸስተር ዩናይትዶች አዲስ ሚድፊልደር ለማስፈረም ፍላጎት እንዳሳዩ ተገልጿል። ታዲያ ሁለት ተጫዋቾችን ነው በዝውውር ራዳራቸው ውስጥ ያስገቡት። አንደኛው ብሩኖ ጉማሬሽ ሲሆን ሌላኛው ደግሞ የክሪስታል ፓላሱ ተስፈኛ ተጫዋች አዳም ዋርተን ነው። ታዲያ እንደ ቲምቶክ ዘገባ ከሆነ በብራዚላዊው ተጫዋች ብሩኖ ጉማሬሽ ላይ ፍላጎት ያሳዩ ሲሆን ማንቸስተር ዩናይትዶች ተጫዋቹ እስከ 2028 የሚያቆየው ኮንትራት እንዳለም ይታወቃል። ዩናይትዶች ከተጫዋቹ ጋር በውስጥ ንግግር የጀመሩ ሲሆን፣ ነገር ግን ከሁለቱ አንዱን የማግኘት እድል ነው ያላቸው። በተለይም ብሩኖ ጉማሬሽ ከፍተኛ ውጪ ከማስወጣቱ አንጻር አይናቸውን በተስፈኛው ታዳጊ አዳም ዋርተን ላይ እንዲጥሉ አድርጓቸዋል። ተጫዋቹም የዩናይትድ ዋነኛ ኢላማ እንዲሆን አድርጎታል። ከዩናይትድ ውጪ ባየር ሙኒክና ጁቬንቱስ የተጫዋቹ ፈላጊ እንደሆኑ ይታወቃል። ተጫዋቹ ከእድሜው አንጻር እንቅስቃሴውና ብልህነቱ እጅግ ለዩናይትድ ለተዳከመው ሚድፊልድ እፍትሄ ነው ማለት ይቻላል። እንግዲህ ሌላኛው ጥሩ የሚባለው በዚህ ተጫዋች ወይ ማለትም ማንቸስተር ዩናይትድ ይህንን ተጫዋች ቢያስፈርመው ይጠቀማል የሚያስብለው ነገር የውል ማፍረሻው 30 ሚሊዮን ዩሮ ብቻ ነው። ተስፈኛ ታዳጊ ነው። ፍርድናንድ በአስተያየቱ እንግዲህ አዳም ዋርተንን ማስፈረም ለዩናይትድ ይበጃዋል ብሏል። ምክንያቱም ከሚያስወጣው ወጪውም አንጻር ከእንቅስቃሴውም አንጻር ማንቸስተር ዩናይትድ ይህንን ተጫዋች ቢያስፈርመው ይጠቀማል ተብሎ ይታሰባል። ሌላኛው መረጃችን እንግዲህ ማንቸስተር ዩናይትድ በቅጽል ስሙ አርጀንቲናዊ ፎደን የሚባለውን ፍራንኮ ማስተራኖን ለማስፈረም ፍላጎት አሳይተዋል። የደቡብ አሜሪካ ጋዜጠኛ የሆነው ሴዛር ሊዩስ ዩናይትድ በተጫዋቹ እንቅስቃሴ እንደተገረመ ዘግበዋል። ተጫዋቹ አስራ ሰባት ዓመቱ ሲሆን በሪቨር ፕሌት እጅግ አስደናቂ ጊዜን እያሳየ ይገኛል። ሩበን አሞሪምም ይህንን ተስፈኛ ታዳጊ ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ማንቸስተር ዩናይትዶች በአሁኑ ሰዓት የሚከተሉት የትራንስፈር ፖሊሲ እንግዲህ ወጣቶችን እያማከለ ሲሆን፣ ይህንን ተጫዋች ለማስፈረም ከፍተኛ የሆነ ፍላጎት እንዳለው እየተገለጸ ይገኛል። እንግዲህ ከዚህ ተጫዋች በተጨማሪም በርካታ ወጣቶችን ማንቸስተር ዩናይትዶች እያስፈረሙ ይገኛሉ። ይሄ ደግሞ ለወደፊቱ ለዩናይትድ ጥሩ የሚባል ነገር ነው። ሌላኛው ራሽፎርድን እየተመለከተ መረጃ ያለን እንግዲህ ዩናይትዶች እስካሁን ባለው ሁኔታ በራሽፎርድ ጉዳይ ላይ ውሳኔ እንዳልወሰኑ እየታወቀ ሲሆን ተጫዋቹ በክረምቱ ወደ ዩናይትድ ይቀላቀላል። ነገር ግን የተጫዋቹ ፍላጎት የሆነው በአውሮፓ ሻምፒዮንስ ሊግ የሚሳተፍ ክለብ ለመቀላቀል እንደሆነ አሳውቋል። ተጫዋቹ ስቲል በአውሮፓ ሻምፒዮንስ ሊግ የሚሳተፍ ክለብን ቅድሚያ እንደሚሰጥ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶችም ተጫዋቹን ይሸጡታል ወይም አይሸጡትም የሚለው ነገር እስካሁን ድረስ ውሳኔ እንዳላገኘ ነው የተገለጸው። ማንቸስተር ዩናይትዶች ባለፈው ክረምት መጨረሻ ላይ ለአትላንታው ተጫዋች ኤደርሰን 50 ሚሊዮን ዩሮ አቅርበው እንደነበር ይታወቃል። እንዲሁም በሚመጣው የዝውውር መስኮት እና በሚቀጥሉት ሳምንታት ይህ ዝውውር በአዲስ መልክ ይቀጥላል ተብሎ ይጠበቃል። እንግዲህ ይህንን የዘገበው ደግሞ አልፍሬዶ ፔዱላ እንደሆነ ተዘግቧል። በትናንትናው እለት እንግዲህ ታማኙ ጋዜጠኛ ዴቪድ ኦርስተን ስለ ዩናይትድ ዝውውሮች አንዳንድ ነገርም ብሏል። እንግዲህ ማንቸስተር ዩናይትዶች የኩናህና የዲላፕ ዝውውሮችን በክረምቱ የዝውውር መስኮት መጀመሪያ ላይ ማጠናቀቅ እንደሚፈልጉ አሳውቋል። ሌላ የተናገረው ነገር ደግሞ ማቲያስ ኩናህ ወደ ማንቸስተር ዩናይትድ ለመዘዋወር ያለውን ፍላጎት በይፋ እንዳሳወቀ ነው። ኢንዞካና ወደ ማንቸስተር ዩናይትድ ለመቀላቀል የተስማማ ሲሆን ማንቸስተር ዩናይትድን ከተቀላቀለ በኋላ በሚቀጥለው የውድድር ዓመት በስዊዘርላንድ ለሚገኘው ና የኢኒዮስ ንብረት ለሆነው ላውዛን በውሰት የሚሰጥ ይሆናል። እንግዲህ ተጫዋቹ ድንቅ ተጫዋች ነው ማለት ይቻላል። በነገራችን ላይ ይህ ተጫዋች እንግዲህ ሌ ሃርቬ ከሚባለው ክለብ የመጣ ሲሆን ከዚህ በፊት ፖል ፖግባ ፔት ና ሪያል ማህሬዝን የመሳሰሉ በአውሮፓ ትልቅ ቦታ መድረስ የቻሉ ተጫዋቾችን ማፍራት የቻለ ክለብ እንደሆነም ይታወቃል። ሌላኛው መረጃችን የአትሌቲኮ ቢልባኦ የመሃል ሜዳ ተጫዋች ኦኢሃን እየተመለከተ ሲሆን እንግዲህ ጉዳት እንዳስተናገደ ታውቋል። ይህንንም ተከትሎ ተጫዋቹ ለተወሰኑ ጊዜያት ከሜዳ እንደሚርቅ ተነግሯል። በዚህም አትሌቲኮ ቢልባው በኤሮፓ ሊግ የግማሽ ፍጻሜ መራ ግብር ከማንቸስተር ዩናይትድ ጋር በጨዋታ የመሳተፉ ጉዳይ አጠራጣሪ እንደሆነ ታውቋል። ከዚህ በፊትም እንግዲህ ሌላኛው የአትሌቲኮ ብልባው ተጫዋቸው ነው ኒኮ ዊሊያምስም ጉዳት ማስተናገዱ የሚታወቅ ጉዳይ ነው። ዛሬ የሚወጡ መረጃዎች እንደሚጠቁሙት ማንቸስተር ዩናይትድ ስድ የውድድር አመቱ እንደተጠናቀቀ ማቲያስ ኩናሃን ለማስፈረም ከስምምነት ላይ እንደደረሰ ነው። ቀያዮቹ ሴጣኖች የተጫዋቹ ውል ማፍረሻ ማለትም ስልሳ ሁለት ነጥብ አምስት ሚሊዮን ፓውንድ ለመክፈል እንደተስማሙም ተገልጿል። ማቲያስ ኩኒያ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር የክረምት የዝውውር መስኮት እንደተከፈተ ይጠናቀቃል የሚል ተስፋም እንዳለ እንግዲህ ለማንቸስተር ዩናይትድ ቅርብ የሆነው ጋዜጠኛ ሳሙኤል ሉከስ ዘግቧል። ውድ የዚህ ቻናል ተከታታዮች በዛሬ ዕለት ይዤላችሁ የመጣሁት መረጃ እነዚህን ይመስላሉ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሩብ ሰመኘው።